ሰላም ሰላም፣ ወደ ቻናላችን ቤተሰቦች እንዴት አላችሁ? ዛሬ ደግሞ በሌላ ቪዲዮ ተመልሰናል። ለቻናሉ አዲስ የሆናችሁ ሰዎች ሰብስክራይብ፣ ሼር ማድረግ እንዳትረሱ። ይህ አዲሱ ቻናላችን ነው። ሰብስክራይብ በማድረግ ቤተሰብ ሁኑ። አዳዲስ መረጃዎች እንዲደርሳችሁ ሼር፣ ሰብስክራይብ፣ ኮሜንት በማድረግ ለሌሎችም እንዲደረስ በማጋራት ቤተሰብ እንድትሆኑ እንጠይቃለን። ወደ ዛሬው መረጃ ስናልፍ የኢትዮጵያና የኤርትራ የሽምግልና ጉዳይ በባህር በር ጉዳይ ማለት ነው። በዋናነት ኢትዮጵያ ይህን የባህር በር ጉዳይ በአትኩሮት ሰጣ ጉዳዩን ለማካሄድ እያደረገች ትገኛለች። እንደሚታወቀው ዛሬ ዘላቸው ቀረብ ነው። ይህና የኢትዮጵያ የባህር በር ያስፈልገኛል ጥያቄ አጠናቅራ መቀጠሏን ተመልክተናል። ይህም የይገባኛል ባሳለፍ ነው። ቀደም ባለው መንግስታት ባሳለፍ ናቸው። መንግስታትም ቀደም ባሉት መንግስታትም በኃይለ ሥላሴ በደርግ እንዲሁም በኢህአዴግ ከፍተኛ የሆኑ አጀንዳዎች እንደነበሩ አይዘነጋም። የደመፋሰስን አስከትሎም እንደነበረ አይዘነጋም። በአሁኑ የብልጽግና ዘመንም ማለትም በዶክተር አብይ አህመድም ይህ አጀንዳ ይበልጥ መንግስታዊ ትኩረት ተሰጥቶት ይገኛል። ሞሮፍ ደግሞ ይህን ጉዳይ አጠናክረውም ቀጥለዋል። ምክንያቱም የሀገራችን የህልውና ጉዳይ ነው ይህ የባህር በር ጉዳይ ማግኘት ይገባናል ሲሉም ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በአትኩሮት ገልጸዋል። ምላሽ እስኪገኝ የሚቆም ጉዳይ እንዳልሆነ መገንዘብም ይቻላል። ይህን ማስመልክቶ በምን መልኩ በባህር በር ልትሆን ትችላለች የሚሉት ዋነኛ አጀንዳ በመሆኑ እና አማራጮችን እያዩ እንደሆነ የኢትዮጵያ አምባሳደር አቶ ዲና ሙፍቲም ተናግረዋል። ሰሞኑን ይህን አስመልክቶ ከመገናኛ ብዙሃን ጋርም ባደረጉት ቆይታ አቶ ዲና ሙፍቲ ይህንን ማብራሪያ ሰጥተዋል። ይህም የባህር በር ለማግኘት ከኤርትራ ጋር በሽምግልና ለመፍታት ፍላጎት እንዳላቸው ገልጸዋል። አምባሳደሩም አክለው ኢትዮጵያ ህዝብ ከኤርትራ ጋር መንግስት ፍላጎት የመጋጨት ፍላጎት ወይም ደግሞ የጽር ፍላጎት እንደሌላቸውም አብራርተዋል። ይህም በአምባሳደሩ ንግግር ለኢትዮጵያና ለኤርትራ ህዝብ እፎይታ የሰጠ ነው ተብሏል። ምክንያቱም አብዛኛው ህዝቡ ወደ ግጭት ያመራል የሚል ስጋት እንደነበራቸው አይዘነጋም። ይህን አስመልክቶ በሁለቱ ህዝቦች መካከል ያለውን ግንኙነት ለማጠናከር ነው ተብሏል። መፈለግ ጥሩ ፋይዳ እንዳለው ጥሩ አማራጮችን መፈለግ ጥሩ ፋይዳ እንዳለውም ተገልጿል። የኢትዮጵያ ፕሬስ ድርጅት ጋዜጣ ጋር ባደረጉት ንግግር አቶ ወዲና ሞፍቲ በ1980ዎች ባወጣው እና በባህር በር በሌላቸው ዓለም አቀፍ ህግ እንደሚደግፋቸውም ተናግረዋል። የኢትዮጵያ ፍላጎት ይቅርታ። የኢትዮጵያ ፍላጎቷ ሰጦ መቀበልን መርህ የባህር በር ማግኘት እንደሚፈልጉም ተናግረዋል። ሰጦ በመቀበል በኩል እንደሚታወቀው በባህር በር ህግ በኩል ሰላማዊ በሆነ መንገድ ሶስት አማራጮች እንዳሉ አይዘነጋም። ይህም አንደኛው የሰጦ መቀበልን ኢትዮጵያ ህል በዚህ መልኩ ማግኘት እንደምትፈልግ ነው አምባሳደሩ የገለጹት። የባህር በር የሌላቸው ሀገራትም ህጎችን ማክበር እንዳለባቸው እና የባህር በር ያላቸው ሀገራት ደግሞ የመከልከልና የማደናቀፍ መብት እንደሌላቸው ዓለም አቀፉ የማህበረሰብ ህግ ይደነግጋል። የባህር በር ህግ በአንቀጽ 127 ላይ ተጽፏል እና ይህንን ጠቅሰውም አምባሳደሩ ተናግረዋል እና ኢትዮጵያ ያነሳችው የይገባኛል ጥያቄ ተገቢ እንደሆነና አብዛኛው ማህበረሰብ ተቀባይነት እንዳለውም ማህበረሰቡም እየገለጸ ይገኛል። ኢትዮጵያ የባህር በር ከሌላቸው ሀገራት የቆዳ ስፋት እና በህዝብ ብዛት ቀዳሚ እንደሆነች ይነገራል። በዓለማችን ላይም ይሄ የሚታወቅ ነገር ነው። ይህንም ተከትሎ የኢትዮጵያ ለዚህ ሁሉ ህዝብ መገብ ወደብ ግዴታ እንደሆነ ማሳያ ነው ሲሉ የዓለም አቀፍ መገናኛ ብዙሃንም ይህን ይዘግባሉ። ኢትዮጵያ ለጅቡቲ የምትከፍለው የወደብ ክፍያ በጣም ከፍተኛ እንደሆነና በዓለም ላይ ውድም ነው ተብሎ የሚነገርለት መሆኑ አይዘነጋም። ይህም ተከትሎ የኢትዮጵያ የይገባኛል ጥያቄዋ ትክክል እንደሆነ አለም አቀፉ የጸጥታው ምክር ቤትም ኢትዮጵያ ህጋዊ ጥያቄ እንዳቀረበች ተናግረዋል። ይህም ለኢትዮጵያ ዘርፈ ብዙ ጥቅም እንዳለው እና አጠናክረው በሰላማዊ መንገድ ማግኘት ይቻላል ብለዋል አምባሳደሩ ከነዚህ ከሚፈልጓቸው ጥቅሙ ከሚፈልጉባቸው አማራጮችም አንደኛው ህጋዊ በሆነ መንገድ ሶስት አማራጮች እንዳሉ ከላይ ለመጥቀስ ሞክር፣ ያለው አንደኛ በኪራይ መልኩ በኪራይ መልኩ ማለት ሀገሪቱ ከመደበችው ህጋዊ ወይም ደግሞ የልማት ከመደበችው በጀት ላይ እየከፈለች መጠቀም የምትችልበት አማራጭ ሲሆን፣ ሁለተኛ ደግሞ ሰጦ መቀበል ወይም በመደራደር ሲሆን ይህኛው ኢትዮጵያ ተመራጭ የምታደርገው ሰጠው መቀበልን ወይም በመደራደር መሆኑ ይታወቃል። ሶስተኛ ደግሞ ደረቅ መሬት በመስጠት እንደሆነ አምባሳደሩ ተናግረዋል። እና ይህን ህጋዊ መብታችን ነው ህጋዊ የሆነ ጥያቄን ያቀረብን ሲሉ ለጸጥታ ምክር ቤት ማቅረባቸው አይዘነጋም። ይህን ተከትሎ የኢትዮጵያ መንግስት ማጽንኦት ሰጥቶት ወደ ድርድር ሊገቡ እንደሆነ ተናግረዋል ማለት ነው። በራችን ቆይታ አመሰግናለሁ። ይህን ይመስላል ዛሬ